ምግብ ባጭ ጥሩ ነው። ካባ ደግሞ ሁሉ ሰላም፣ ሁሉ መልካም። ዛሬ ደግሞ ያው በቤታችን አንድ ወንድሜ የጠፋ ወንድሜ ብቅ ብሏል ማለት ነው ከመርሳ ኮምቦልቻ ማለት ነው ሊዘይረን እንደው ቅር ብሎት ነበረ ለቀናገሩ ስንወጣ ምናምን። ያው በጣም መውደው ጓደኛ የመውደው ወንድሜ ነው። ከጓደኛም አልፎ ወንድም ነው። ሀሳቤን ሁሉ ነገር የማማክረው ነው። ሶ እኛ ጋር ብዙ ቪዲዮ ላይ አይታችሁታል። ዛሬ ደግሞ ያው እኛ ጋር እስኪ ሰላም ብላችሁ የሆነ አይዲያ ያለ ይሰልማችሁና እናወራለን። ሰላም አለይኩም ወራህመቱላሂ ወበረካቱ ውድ የዘይንና የፋፊ ቤተሰቦች እንደምን አላችሁ? እኔ አልሐምዱሊላህ ደህና ነኝ። ዛሬ እንግዲህ በኮምቦልቻ ከተማ ተገኝቻለሁ። ውድ ወንድሜንና ሚስቱን ለመዘየር ነው የመጣሁት። አዲስ ቤታቸውንም በዛው ለማየት ነው የመጣሁት ና መልመዳችንን ቸክ ለማድረግ ይመስላል። ደስ ብሎኛል። ማሻአላህ አልሐምዱሊላህ እንኳን አበቃ ዞሮ ዞሮ ያው ከኛ ብትርቅም ግን ደስ ይላል። አርቅም አርቅም ወንድሜ ዋናንተን ነው የምንስባችሁ ወደዚህ ያው ወደዛ ያያን ወደፊት እንገሰግሰን ስለአለ ኢንሻአላህ ሶ ዛሬ ቤተሰብ የመጣንበት አይዲያ የመጣንበት ኮንተንት ፋፊ ያው ምሳ ሰዓት ላይ ነው አሁን ያው ቡና ምናምን ይታፈላላ አውሱቅ ሄዳለች ለትገዛ ማለት ነው። ቡና ምናምን የለም ነበርና ሱ ልትገዛ ምናምን ግድ ግድ እያለች ነው። እና እኛ ደግሞ ሰው የተዘገጃጀ ምናምን እንትን ብሏል። እኛ እንስገድ ምናምን ስንላ ተቃላ ልገዛ ሄደች ወደ ሱቅ። እኛ ደግሞ ምን አይዲያ ይዘን እንጠብቃት ሀሳብ ነው መሰላችሁ? በቃ እሷን የሚያበሳጭ ነገር ምግብ አልተመቸኝም በቃ ለአብደላ ይሆናላ። አልተመቸችኝም እንዴት እንደው እንደዚህ እስከመሆን ድረስ እናንተ ጓደኞች አይደላችሁ? እንዴት እሷን ልማት ሚስት ናት በቃ ያገባኋት፣ በጣም እየተማረርኩ ነው ያለሁት። ኑሮ በጣም የሚያስጠላ ነው። አልተመቸኝም እያት እስኪ ማይጥ ምግብ ምናምን እያልኩ እሷን ለማበሳጨት እሞክራለሁ ማለት ነው። ቤተሰብ እንግዲህ ያው ትበሳጭ ያለች ትበሳጭ የሚለው እናያለን። እኔ ግን ሁሌ ኔ ዛ መርሳ ብያለ እኔ ስመጣ ፕራንክ ነው ትዝ ሚልአለ ግን አሪፍ ነው። ምን እን ጨምርበት እኔ እንደው ታሳዝነኛለች በዚህ ደረጃ ታዛዝለኛለች። እንደ ሁሌ ፍራንክ የዩቲዩበር ህይወት እንደዚህ ነው። በዚህ አጋጣሚ አዲስ ቻናል ይከፍታል። ያው ሸር እናደርግላችኋል። ቻናሉን ሰብስክራይብ እንድታደርጉት እንድታበረታቱት። ያው ፊቱ አዲስ አይደለም። ሶ ምን ምን ልበላት ብላት እንደው ከኔ በተጨማሪ እንት አረ፣ እኔ ለእሷማ መጥፎ መጥፎ እንድትል አልፈቅድልም። ምን ራሱ ይሄ እራሱ በመከራ ነው እሺ ያልኩት ምግቡ አይጥም በስነ ስርዓት ምግብ አሰራ ምን ብዬ ልንገራ? ሀታ ስለስተኝ በጥቅሉ በምታደርገው ነገር ምናምን እያልኩኝ ለፈልፋለሁኝ ሁላ ጩኸባታለሁ። እንግዲህ ያው ጥፊም ካለው ምናምን ምናምን የምታላቅስም ከሆነ ያው መባበሉ መከራ ነው። እና ስብ እንግዲህ ያው ሳት መጣኛ ካሜራውን ዘገጃጅተን ምናምን ውስጥ መጋረጃው ጋር ዘገጃጅተን እንጠብቃታል ማለት ነው። አብራችሁ ላይክ ላይክ እያደረጋችሁ ጀምሩት። ቻናሉን ሰብስክራይብ አርጉ። አምሳኪ ናፈቅን። ሀይ እና

በቃ ምን ብዬ ልንገርሽ? እንዳንቺ አዝዤው የሚያስደስት ይበላል ምን

እንደው፣ ፈርቼ ነበር። ያው በውሃ ብቻ መገላገለ ጥሩ ነው እንጂ ፈርቼ ነበር። አድርጊኛለሽ ብዬ አላሰብኩም፣ ጭራሽ አላሰብኩትም ማለት። እንደው እሪል ቢሆን ምን ታደርጊ ነበር?

እና ቤት ሰዎች እንግዲህ በዚህ መልኩ እንደዚህ ማድረግኛ አልጠበቅኩም ነበር። ሳጠብቀው ያው ከጎደኛው ፊት አዋረደኝ ቢያታሉን ነበር ፕሮግራም አንዳንድ ነገር ብትያቸው ደስ ይለኝ ነበር ብቻ